የአቶ ክርስቲያን ታደለና የአቶ ዮሃንስ ቦያለው ጉዳይ ስማችንን እያጠፋ ነው ሲሉ የከሰሱት ስዩም ተሾመ የታየበት ድብቁ ቦታ የት ነው፣ ፖሊስ ላገኘው አልቻልኩም ማለቱ ያላሳመናቸው ታሳሪዎቹ በርካታ ትችቶችን ሲያቀርቡም ተደምጠዋል። ታዲያውን ላይ በድብቅ የተሰሙ ያሉ መረጃዎች ምንድን ናቸው የሚለውንና ስዩም ተሾመ የታየበት ቦታ የት ነው የሚለውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ የኢትዮጵያ የጤና ባለሙያዎች የመብት ጥያቄዎችን አስመልክቶ ከኦሮሚያ ፌዴራላዊ ኮንግረስ የተሰጠ ያልተጠበቀ መግለጫ፣ ማህበሩ መንግስት ላይ ተቃውሞን አሰምቷል። በተያያዘ መረጃም አምነስቲ ኢንተርናሽናል ስለ ጉዳዩ ያወጣው ጥብቅ መግለጫ፣ የዶክተሮች ጉዳይ ከቀን ወደ ቀን እጅግ እየተባባሰ ቀጥሏል። ሙሉ መረጃውን በዝርዝር ሰዓታችን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያለን እነሆ ለቻላላችን አዲስ ሆናችሁ ቻላላ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየእለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ክሳችን በፍርድ ቤት እየታየ ባለበት ሁኔታ ስዩም ተሾመ የተባለ ግለሰብ በፍትህ ሂደቱ ላይ ተጽዕኖ እየፈጠረ ነው፣ ስማችንንም አጥፍቷል በሚል አቶ ዮሃንስ ቦያለውና አቶ ክርስቲያን ታደለ ለፌዴራል ከፍተኛ ፍርድ ቤት አቤቱታ ማቅረባቸውን በተደጋጋሚ መዘገባችን ይታወሳል። የፍርድ ቤቱን ትዕዛዝ ተከትሎ የፌዴራል ፖሊስ ግለሰቡን ማቅረብ እንደማይችል መናገሩን ባሳለፍነው ሳምንትም በስፋት ተዘግቧል። ችሎቱ የፌዴራል ፖሊስ ግለሰቡን ማቅረብ አልችልም ካለም በቀጣይ ምን ማድረግ አለበት የሚለውን በየለ መስጠትም ከትላንት በስቲያ ቀጠሮ ይዞ ችሎት ተሰይሞ እንደነበር የመረጃ ምንጫችን የደረሰው መረጃም ይጠቁማል። በተመሳሳይ ቀንና ሰዓት ደግሞ ሰየም የተባለው ግለሰብ የከፍተኛ ፍርድ ቤት ፕሬዝደንት ወይዘሮ ሌሊሴ ደሳለኝና ና የነ አቶ ዮሐንስ ባያሌውን ክስ የያዘው አቃቢ ህግ ባለሙያ ጋር በመሆን ከተነጋገሩ በኋላ ወደ ቤቱ መመለሱም ነው የተነገረው። ይህንን ተከትሎ በትላንትና ሁለት በኋላው ችሎትም አቶ ዮሐንስ ባያሌው የሀገሪቱን የፍትህ ስርዓት በተለይ ዳኞችን በአደባባይ ሲዘልፍ የሚውልንግለ ግለሰብ የፌዴራል ፖሊስና አስፈጻሚው አካል ማቅረብ አልቻልንም በሚል በድርጊቱ እንዲገፋበት ሲያበረታቱ አዝነን ነበርም ብለዋል። አክለውም ነገር ግን የዳኞች ክብርና የፍትህ ስርዓቱን ታማኒነት ማስጠበቅ የሚገባው የከፍተኛ ፍርድ ቤት ፕሬዚደንት ወይዘሮ ሌሊሴ ደሳለኝ በህግ የሚፈለግን ሰው በችሎቱ ግቢ ውስጥም አግኝተው አባብለው ሲሸኙ ከዚህ በላይ ምንም የሚያሳዝን ነገር አለ ሲሉ በችሎቱ ቆመውም ተናግረዋል። አቶ ዮሃንስ አክለውም የችሎት ስዩም እንዴት ማቅረብ እንዳለበት ሲያስብ ሲጨነቅ አለቃችሁ ደግሞ ደጅ ላይ ከግለሰቡ ጋር ሻይ ቡና እያሉ ነበር። እናንተም ከዚህ በላይ ብትሄዱ እንደኛ ታስራችሁ ቤተሰባችሁ ሊበተን ስለሚችል ብዙ አናስቸግራችሁም ተውትም ብለዋል። አቶ ክርስቲያን ታደለ በበኩላቸውም ከትላንት በስቲያ ወደ ችሎት ስገባ ስዩ ምን አይቼው ነበር። ምናልባትም የቀረበበትን ክስ ቀርቦ ሊከላከል መስሎ ነበር። በኋላ ግን በችሎቱ እንዳልተገኘና ለመጨረሻ ጊዜ የፌዴራል ፖሊስ ጥረት አድርጎ እንዲያቀርበው ትዕዛዝ ሲጽፍ ግለሰቡ ከዚህ የከፍተኛ ፍርድ ቤት ፕሬዝደንትና ክሳችንን ከያዘው አቃቤ ሕግ ጋር ተነጋግረው በግቢው መዝናኛ ሻይ ቡና ተገባብዘው መሄዳቸውን ሰማን። እኔ በግሌ ስዩምን አመሰግነዋለሁ። የራሴ የሚለውን የመንግስት ስርዓትና የፍትህ ተቋማትን ልፍስፍስነት ራቁታቸውን አስቀርቷቸዋል ሲሉም ለችሎቱም ተናግረዋል። የሁለቱም ተከሳሾች አቤቱታ በጸጥታ የተከታተለው ችሎትም በጉዳዩ ላይ አስተያየት ሳይሰጥ የፌዴራል ፖሊስ ለመጨረሻ ጊዜ ጥረት አድርጎ ስዩም ተሹመን እንዲያቀርብ ሲልም ትእዛዝን አስተላልፏል።

ወደ ቀጣይ መረጃችን ስናመራ የኢትዮጵያ የጤና ባለሙያዎች የመብት ጥያቄዎችን አስመልክቶ ከኦሮሞ ፌዴራላዊ ኮንግረስ ኦፌኮ የተሰጠ ጋዜጣዊ መግለጫ። የኢትዮጵያ የጤና ባለሙያዎችን ፍትሐዊና ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍርጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምቹ የስራ ሁኔታዎችን፣ ፍትሐዊ ክፍያና ህዝቡን ለማገልገል የሚፈልጉ የህክምና ግብአቶችን የማግኘት ጉዳዮችን አስመልክቶ የመብት ጥያቄ ላነሱ የኢትዮጵያ የጤና ባለሙያዎች አጋርነቱን ይገልጻል። የጤና ዘርፉ ግንባር ቀደምት በመሆንም ደከመኝ ሰለቸኝ ሳይሉ ህይወታቸውን ለአደጋ አጋልጠው የሚያገለግሉ እነዚህን የጤና ባለሙያዎችም ያነሷቸውን የመብት ጥያቄዎች የራሳቸውን ችግሮች ለመፍታት ብቻ ሳይሆን ለሚሊዮን ኢትዮጵያውያን ወሳኝ የሆነውን የጤና ስርዓትን ለማጠናከር ካላቸው ጥልቅ ፍላጎት በመነሳት እንደሆነም እንረዳለን። ኦፌኮ የጤና ባለሙያዎች ያቀረቧቸው ጥያቄዎች አስቸኳይና ህጋዊ በሆኑ ቅሬታዎች ላይም የተመሰረቱ መሆናቸውን ይገነዘባል። መንግስት የጤና ባለሙያዎችን እንቅስቃሴና ጥያቄዎችን ያላግባብ ድብቅ የፖለቲካ ዓላማ እንዳለው በማስመሰል ህጋዊነቱን ለማጣጣል የሚያደርገው የማይቋረጥ ጥረት በእጅጉ ያሳስብናል፣ በአፋጣኝ እንዲቆምም እንጠይቃለን። እንዲህ ያሉ የተዛቡ አመለካከቶች የበጀት እጥረት፣ የግብይት እጥረት፣ የስራ ቦታ ደህንነት ያለመጠበቅ ጉዳዮችን ጨምሮ የጤና ዘርፍም እየገጠሙት ያሉትን ስርዓታዊ ተግዳሮቶችም ትኩረት እንዳያገኙ ያደርጉ ይችላሉ። የእነዚህ ተግዳሮቶች ግልጽ በሆነ መንገድ መፍታት መተማመንን ለመፍጠርና የጤና አገልግሎቶች ቀጣይነት ለማረጋገጥ ወሳኝ እንደሆነም እናምናለን። መንግስት ከጤና ባለሙያዎች ጋር ግልጽ ውይይት በማድረግ ለችግሮቹ መፍትሄ እንዲያስገኝ እንፈልጋለን። አሁን ያለውን ውጥረት ለማርገብ የጋራ መግባባትና ትብብር እንደሚያስፈልግም እውን ነው። ከፍርጃ ከማዋከብና የኃይል እርምጃዎችን ከመውሰድ ይልቅ የትብብር አቀራረብ የሰራተኞችንም ሆነ የህዝብ ጥቅም በተሻለ ሁኔታ ያስጠብቃል። የተራዘሙ አለመግባባቶችም የአገልግሎት አሰጣጥና የህዝብን መተማመን ሊጎዱ ይችላሉ። በመሆኑም ኦፌኮ የኢትዮጵያ መንግስት የሚከተሉትን እርምጃዎችን በአፋጣኝ እንዲወስድ በአጽንኦት ያሳስባል ሲሉም፣ አንደኛ መንግስት የጤና ባለሙያዎችን ጥያቄ ህጋዊነት በመገንዘብ እውቅና መስጠትና አሁን በጤና ባለሙያዎች ላይ እያካሄደ ያለውን የማጣጣልና የፍርጃ ንግግሮችን፣ እስርና የኃይል እርምጃዎችን በአፋጣኝ ሊያቆም ይገባል። ቅሬታዎችን ለመፍታት ከጤና ባለሙያዎች ተወካዮች ጋርም ሁሉንም አቀፍና ግልጽ ውይይቶችን ማመቻቸት አለበት። የሰራተኞችን የመደራጀትና ያለምንም የብቀላ ፍርጃ የመሟገት ህጋዊ መብቶችን ማረጋገጥ ይገባዋል። ለጤና ዘርፍ ትኩረት በመስጠትም በቂ በጀት በመመደብ ለጤና ባለሙያዎችም ፍትሐዊ ክፍያ፣ የተሻለ የስራ ሁኔታዎችን መፍጠር ፍላጎትን ያማከለ የግብይት ስርጭትና የተጠያቂነት አሰራሮችን በመዘርጋትም በዘርፉ ዘላቂ መሻሻሎችን ለማምጣትም ቁርጠኛ አቋም በመውሰድ አስፈላጊውን ጥረት ማድረግ አለበት። ለዘርፉ ፍትሐዊና ዘላቂ መፍትሄዎችም ለመቅረጽም ከጤና ባለሙያዎች ማህበራት፣ ከሲቪል ማህበረሰብና ከባለድርሻ አካላት ጋርም በመተባበር መስራት ይገባል ሲልም የፖለቲካ ፓርቲው የጤና ባለሙያዎች ወቅታዊ ጥያቄ የኢትዮጵያውያን ለፍትህ ለክብርና ተጠያቂነት ለሰፈነበት አስተዳደር ያላቸውን ሰፊ ምኞት የሚያንጸባርቅ ነው። እነዚህ ጉዳዮችን በጥንቃቄ መፍታት የኢትዮጵያን የጤና ስርዓት በማጠናከርም ሀገራዊ እድገትን እንደሚያጎለብት ጽኑ እምነት አለን ሲሉም ነው የኦሮሞ ፌዴራላዊ ኮንግረስ ኦፌኮም ግንቦት 7 ቀን 2017 ዓ.ም መግለጫቸውን ያወጡት። በተያዘ መረጃም አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል ገልጿል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት ለመረጃ ምንጫችን በላከው መግለጫ የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛ ክስተት ሳይሆን የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። አምነስቲ የጤና ባለሙያዎች የማህበር ፕሬዝዳንት ዮናታን ዳኛው ግንቦት አራት ቀን 2017 ዓ.ም ተይዘው እስካሁን በእስር ላይ እንደሚገኙ ከማህበሩ የደረሰው መረጃ እንደሚያመላክትም ገልጿል። ድርጅቱ የጤና ባለሙያዎች ሚኒስትሮች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴን በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙና ዮናታንና ሌሎች በዘፈቀደ የታሰሩ ሁሉንም የህክምና ሰራተኞች በአስቸኳይ እንዲፈቱም ነው ጥሪ የሚያቀርበው። አምነስቲ በመግለጫው የጤና ባለሙያዎች በአሁኑ ወቅትም የከፊል ሰላማዊ አድማ በማድረግ የተሻለ ደሞዝና የስራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውን ገልጿል። ባለስልጣናቱ የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩና ህግ አስከባሪ አካላት ለተቃዋሚዎች ችም ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲሰጧቸው ነው አምነስቲ ኢንተርናሽናል ባወጣው መግለጫ ላይ ያሳሰበው። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እንይመስል ነበር። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸርቆዩልን